በጌታ በኢየሱስ ክርስቶስ ስም ጸጋና ሰላም በዓለም ዙሪያ ሁሉ ላላችሁ ወገኖቼ ይድረሳችሁ። ዛሬ እጅግ በጣም ወሳኝ የሆነ በጣም ለሁሉም ክርስቲያኖችም ለአገልጋዮች የሚሆን ወሳኝ የሆነ መልእክት ይዤ ከፊታችሁ ቀረብ ያለው በተለይ ይሄ መልእክት ብዙ ጊዜ እንደዚህ ብዬ አላውቅም። ለብዙ ሰዎች እንዲደርስ ይህንን መልእክት ሼር እንድታደርጉ በእግዚአብሔር ፍቅር አሳስባችኋለሁ። እግዚአብሔር ቃል በማቴዎስ ወንጌል ምራፍ አምስት ቁጥር 44 እስከ 45 እንደዚህ ይላል። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ለሚያሳድዷችሁ ጸልዩ። እርሱ በክፎችና በበጎዎች ላይ ፀሐይን ያወጣል፣ በጻድቃንና በኃጢአተኞች ላይ ዝናብን ያዘንባል ይላል። በሰማያት ላይ ላለ አባታችሁ ልጆች ትሆኑ ዘንድ ነው የሚሉ። እንግዲህ ልጅነትን የተቀበልነው ልጅነትን ያገኝ ነው በጌታ በኢየሱስ ክርስቶስ በማመን ድጋሚ በመወለድ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ካስተማራቸው በጣም አስደናቂ ትምህርቶች ውስጥ አንዱ ማቴዎስ ምዕራፍ አምስት ነው። ስለዚህ በዚህ ስፍራ ላይ ምንድን ነው የተናገረው? በጣም እንደዘውኛ እኛ የሚከብድ ብዙ መድረክ ላይ የማንሰማው ከብዙዎች ክርስቲያኖች ከብዙዎች አገልጋዮች ልብና አእምሮ ላይ የጠፋ ግን ትክክለኛ የሆነ የክርስትና ትምህርት ነው። ስለዚህ በሰማይ ላለው አባታችሁ ልጆች ትሆኑ ዘንድ በሱ ልጆች ትባሉ ዘንድ ጠላቶቻችሁን ውደዱ። ይህ ጠላቶቻችሁን ውደዱ የሚለው ሰይጣንን አይደለም፣ አጋንንቶችና መናፍስቶችን አይደለም፣ የሰው ጠላት የሆኑ ሰዎችን እነዛን ጠላቶቻችሁን እናንተን ማጥፋት የሚፈልጉትን የእናንተን ስኬት የማይወዱትን፣ ስትስቁ የማይወዱትን፣ ስትበሉ ስትጠጡ ስትለብሱ የማይወዱትን፣ ሲሳካላችሁ መልካም ሲሆኑላችሁ የማይወዱ ጠላቶቻችሁን በቅርብ ያሉ ቢሆን በሩቅ ያሉ ቢሆን፣ እነሱን ምን አድርጓቸው? ውደዷቸው። ይሄ ነው ትልቁ የክርስትና ትምህርት። ስለዚህ እግዚአብሔር ደግሞ ለእያንዳንዳችን ጸጋ እንደሚያበዛልን አምናል። ይሄ ነው ትክክለኛ የክርስቶስ መንገድ፣ ይሄ ነው ትክክለኛ የክርስትና መንገድ፣ ይሄ ነው ትክክለኛ የአገልግሎት መንገድ፣ የሚጠሉንን ጠላቶቻችንን መውደድ። ጌታ ኢየሱስ ክርስቶስ ጠላቶቹን ምንም ሳያደርጋቸው ምንም ነገር ምንም ሳ እንደ ኢየሱስ መልካም እንደ ኢየሱስ ትሁት እንደ ኢየሱስ ፍቅር እኮ በሰው ዘንድ እስከ ዛሬ ከፍጥረት ጅማሬ እስከ ዛሬ የለም። ነገር ግን እነሱ ሰቀሉት፣ ተፉበት፣ ረገሙት፣ ተጫወቱበት፣ ዘበቱበት፣ ልብሱን ቀዳደዱት፣ እርቃኑን አደረጉት፣ መስቀል አሸከመው ደም በደም አርገውት ጀርባው እንደ እርሻ ታርሶ ደሙ እንደ ውሃ እየፈሰሰ ወስደው ሰቀሉት። ጎኑን ወቅተው ገደሉት። ነገር ግን መስቀል ላይ ሆኖ እሱ አንድ ነገር አለ፣ የሚያደርጉትን አያውቁምና ይቅር በላቸዋል። እውነተኛ ፍቅር፣ እውነተኛ ምህረት፣ እውነተኛ ይቅርታ። ስለዚህ ጠላቶቻችሁን ውደዱ አለ ጌታ። ከዛ ቀጥሎ ምን አለ? የሚረግሟችሁን መርቁ። መልሳችሁ እርገሙ አይለም። የእግዚአብሔር ልጆች ትክክለኛ መገለጫ ማንነታቸው ይሄ ነው። የሚረግማቸውን የሚመርቁ ናቸው። ስለዚህ የሚረግሟችሁን መርቁ። አሁን የምናገረው ነገር የሚከብድ ነገር ነው፣ ግን ትክክለኛ የክርስትና መሰረት ትክክለኛ የክርስትና መንገድ ይሄ ነው። የሚጠሉንን መውደድ የሚረግሙንን ደግሞ መመረቅ። ሶስተኛው ምን አለ? ስለሚያሳድዷችሁ ጸልዩ። የእግዚአብሔር ሰው ምን እያልክ ነው የምታወራው? ለሚያሳድደኝ ሰው ምን ብዬ ነው መጸለየው? ቃሉ ይላልና ጸልዩ። ምናልባት የምታውሩት ነገር ቢጠፋ በልሳን ጸልዩላቸው። ልሳን የሌላቸው ሰዎች በአእምሮ ጸልዩላቸው። የእግዚአብሔር ቃል እንደዛ ነው የሚለው፣ እርሱ በክፎችና በበጎዎች ላይ ፀሐይን ያወጣልና በጻድቃና በአጢአተኞች ላይ ዝናብን ያዘንባል። አራት መሠረታዊ ነገር እዚህ ጋር ጌታችን ኢየሱስ ክርስቶስ አስተምሮ ነው። አንደኛ የሚጠሏችሁን ውደዱ ለሚያሳድዷችሁ ጸልዩ። ክፉ ለሚያደርጉባችሁ መልካም አድርጉላቸው። የሚረግሟችሁን ደግሞ መርቋቸው ነው። ይህ ነው ትክክለኛና እውነተኛ የክርስትና ትምህርት። ጌታ ኢየሱስ ክርስቶስ ጸጋ ያብዛላችሁ፣ የጥበብና የመገለጠን መንፈስ ያብዛላችሁ፣ እንደ ቃሉ መኖር የምንችልበትን ጸጋ እንዲያበዛ በጌታ በኢየሱስ ክርስቶስም እጸልያል ከዚህ ሳትጀምራችሁ ይህንን ማድረግ ጀምሩ የሚጠሏችሁን የእናንተን ሞት የሚፈልጉትን መውደድ ጀምሩ። እግዚአብሔር ጸጋ ይሰጣቸዋል። የሚረግሟችሁን መመረቅ ጀምሩ። ለሚያሳድዷችሁ ጸልዩላችሁ፣ የሚረግሟችሁን አብዝታችሁ መርቁ። ይህንን ብታደርጉ እግዚአብሔር በግልጽ የተናገረኝ ነገር ይህን ልጄ ብታደርግ አለኝ ክፎች ሰዎች አንተ ላይ ሊያደርጉ የሚያስቡትን ክፉ ነገር አንተ ላይ እንዲደርስብህ በቤተሰብህ፣ በአገልግሎት፣ በዘመን ላይ እንዲደርስ የሚፈልጉትን እርግማን ክፉ ነገር በሙሉ አንተ ይህን በተቃራኒው ቃል ያለውን ብታደርግባቸው ያ እነሱ ለማድረግ ያስቡት ክፉ ነገር በሙሉ በብዙ እጥፍ እነሱ ላይ ይደርሳል ብሎ በግልጽ እግዚአብሔር የተናገረኝ። ስለዚህ አንድ ነገር አድርጉ፣ የሚያሳድዷችሁን ጸልዩላቸው፣ የሚረግሟችሁን መርቋቸው፣ የሚጠሏችሁን ውደዷቸው። እናንተ ላይ ሊያደርጉ እንዲሆንባችሁ የሚፈልጉት ክፉ ነገር ሁሉ በብዙ እጥፍ ወደ እነሱ ነው የሚመለሰው። ስለዚህ እናንተ እንደ ቃሉ ሁኑ። የዛን ጊዜ በሰማይ ላለው ለሠራዊት አምላክ ለእግዚአብሔር እውነተኛ ልጆች ትሆናላችሁ። የዛን ጊዜ እውነተኛ የክርስቶስ ኢየሱስ ደቀ መዛሙርት መሆናችን ለዓለም ሁሉ ይታያል። የዛን ጊዜ እውነተኛ የመንፈስ ፍሬ ማፍራታችን፣ መንፈስ ቅዱስ እውነት በእኛ ውስጥ መኖሩ ሰው ሁሉ ያየዋል።